በህይወት እጅግ የተጎዳህበትንና የተከዳህበትን ቅጽበት አስብ። አብዛኞቻችን ንዴት፣ ሐዘን ወይም በቀል እናስባለን። ነገር ግን በዛሬው ታሪካችን የምናገኘው ገበሬ ሚስቱ ከሌላ ወንድ ጋር ስትማገጥ ሲያገኛት ያደረገው ነገር ዓለማችንን እስከ ዛሬ ያነጋገረ ነው። እሷን ላንተ ትቻለሁ እኔ መነኩሴ ልሆን ነው ብሎ እየሳቀ ቤቱን ለቆ ወጣ። ይህ የስልሳ ዓመት ገበሬ እንዴት በዘመኑ ከነበሩ ታላላቅ ቅዱሳን አንዱ ሊሆን ቻለ? ይህን አስገራሚ የዋህነትና የኃይል ታሪክ እስከ መጨረሻው ብትቆዩ አብረን እንመለከታለን። ከግብፅ ቴቤድና ከፍልስጤም እንዲሁም ከሶርያ ምድረ በዳዎች እስከ አቶስ ተራራ ዋሻዎችና በአቶች ከዚያም አልፎ እስከ ሰሜን ሩሲያ ሰፊ ደኖች ድረስ እነዚህ የበረሃ ዜና መዋዕሎች ናቸው ቅዱስ ይስሐቅ ሶርያዊ እንዲህ ሲል ጽፏል የተባረኩ ናቸው ስለ እግዚአብሔር ፍቅር ሲሉ ወገባቸውን በየዋህነትና በማያወላዳ ዝንባል የታጠቁ የመከራን ባሕር ለመጋፈጥ ጀርባቸውንም የማይሰጡ ለዚህም አንዱ ምሳሌ አባ ጳውሎስ ነው በሦስተኛው ክፍለ ዘመን በግብፅ ውስጥ የነበረ አንድ የዋህ ገበሬ ሲሆን፣ አንድ ቀን ወደ ቤቱ ሲመለስ ሚስቱ ስትማግጥ ደረሰባት። ጳውሎስ ግን እየሳቀ እርሷንም መውሰድ ትችላለህ፣ እኔ ግን መነኩሴ ልሆን ነው አለ። ከዚያም ወደ በረሃ ጉዞ ጀመረ። ከተወሰነ ጊዜ በኋላም አባ እንጦንስ ባት ደረሰ። እንጦንስም ምን ትፈልጋለህ ሲል ጠየቀው። መነኩሴ መሆን እፈልጋለሁ ሲል መለሰ። ግን አንተ እኮ የ60 ዓመት ሽማግሌ ነ እዚህ መነኩሴ መሆን አትችልም ሲል እንጦንስ መለሰ። ስመለሰ ወደ ቤት ተመልሰ እግዚአብሔርን አመስግን፣ የበረሃን ፈተናዎች መቋቋም አትችልምና ሲል ተናገረው። ጳውሎስም የምታስተምረኝን ማንኛውንም ነገር አድርጓለሁ ሲል መለሰ። ስማኝ፣ አንተ ሽማግሌ በእርግጥ መነኩሴ መሆን ከፈለግ በእርጅና ጊዜ ሊረዱ የሚችሉ በቂ ወንድሞች ወዳሉበት ገዳም ሲኖቢየም ሂድ። እኔ እዚህ ብቻዬን ነኝ የምበላውም ከአምስት ቀን ጾም በኋላ ነው ሲል አባ እንጦንስ መለሰለት። እንጦንስ በሩን ዘግቶ ለሦስት ቀናት በባዕቱ ውስጥ ቆየ። ነገር ግን በአራተኛው ቀን ጳውሎስ አሁንም በውጭ ሆኖ አገኘው። አንተ ሽማግሌ ከዚህ ሂድ፣ ለምንድን ነው የምታሰቃየኝ? እዚህ መቆየት አትችልም አለው። ጳውሎስም ከዚህ ቦታ ውጪ በሌላ ቦታ መሞት አይቻለኝም ሲል መለሰ። እንጦንስ የሽማግሌው ሞት በነፍሱ ላይ እንዳይሆንበት ስላልፈለገ ጳውሎስን ወደ ውስጥ አስገብቶ ሊፈትነው ወሰነ። እንጦንስም እነዚህን የዘንባባ ዝንጣፊዎች ወስደ ልክ እንደ እኔ ምንጣፍ ሥራ አለው። ጳውሎስም እስከ ዘጠነኛው ሰዓት ድረስ ይህንኑ በማድረግ ብዙ ምንጣፎችን ሰራ። በዚህ ጊዜ እንጦንስ የተበሳጨ መስሎ፣ ሁሉንም በተሳሳተ መንገድ ነው የሰራኸው፣ ሁሉንም ፍታቸው እና በዚህ መልኩ እንደገና ስራቸው አለው። ጳውሎስ ከማጉረምረም ወይም ረሃቡን ማስታገስ ይችል እንደሆነ ከመጠየቅ ይልቅ እንደታዘዘው አደረገ። ይህም እንጦንስ በልቡ እጅግ እንዲጸጸት አደረገው። ጀንበር ከጠለቀች በኋላ እንጦንስ፣ ትንሽ ዳቦ ትፈልጋለህ ሲል ጠየቀው። ጳውሎስም አባቴ ሆይ እንደ ፈቀድ ካለ። ጳውሎስ ለመብላት ከመቸኮል ይልቅ ምርጫውን ለእርሱ መስጠቱን እንጦንስን በድጋሚ በልቡ እንዲጸጸት አደረገው። ከዚያም አራት ብስኩቶችን አቀረበ፣ አንዱን ለራሱ፣ ሦስቱን ለጳውሎስ። ተመሳሳዩን ጸሎትና መዝሙራት ዐሥራ ሁለት ጊዜ እየደገመ የሽማግሌውን ጽናት መፈተን ፈለገ። ነገር ግን ጳውሎስ በጉጉት ተቀላቀለው። እንጦንስ በመጨረሻ አንድ ብስኩት ሲበላ፣ ጳውሎስም እንዲሁ አደረገ። ከዚያም እንጦንስ አባቴ ሆይ ሌላ ብስኩት ብላ አለው። ጳውሎስም አንተ ከበላ እኔ መበላለሁ ሲል መለሰ። እንጦንስም እኔ መነኩሴ ስለሆንኩ በቅቶኛል አለ። ጳውሎስም እኔ መነኩሴ መሆን ስለምፈልግ በቅቶኛል አለው እንጦንስ ከዚያም ትንሽ እንቅልፍ ከመውሰዱ በፊት ያንኑ ጸሎትና መዝሙራት ዐሥራ ሁለት ጊዜ ደገመ በጠዋትም ይህን በየቀኑ ማድረግ ከቻልክ ከእኔ ጋር መቆየት ትችላለ አለው ጳውሎስ እንደሚችል ተናግሮ ከእንጦንስ ጋር ቆየ ከጥቂት ወራት በኋላ እንጦንስ ጸጋ በሽማግሌ ውስጥ ሲሠራ ተመለከተ ስለዚህም ሦስት ማይል ርቀት ላይ በአት ትሠራለት እንደሆ መነኩሴ ሆነሃል በአጋንንት እንድትፈተን ብቻ ንቆይ አለው። እናም ጳውሎስ ለአንድ ዓመት በብቸኝነት ኖረ። በታላቅ ተጋድሎም በአጋንንትና በበሽታዎች ላይ ጸጋን ለመቀበል የተገባ ሆኖ ተቆጠረ። ከዚያም አንድ ቀን አንድ ሰው እጅግ አስፈሪ የሆነ አጋንንት ያደረበትን ሰው ወደ እንጦንስ ይዞ መጣ። እንጦንስም ይህ ከእኔ አቅም በላይ ነው፣ በዚህ ደረጃ ላይ ባሉ ላይ ስልጣን ያለው ጳውሎስ ብቻ ነው አለ። እናም ሦስት ማይል ተጉዘው ወደ አባ ጳውሎስ በአት ሄዱ። እንጦንስም አባ ሆይ ይህ ሰው ተፈውሶ ወደ ቤቱ እንዲሄድ ይህን አጋንንት አስወጣ አለው። ጳውሎስም አንተስ ሲል ጠየቀ። እንጦንስም ስም እየሄደ እኔ ዛሬ የማከናውናቸው ሌሎች ጉዳዮች አሉኝ አለ። ስለዚህም አባ ጳውሎስ በሰውየው ላይ ጸልዮ አባ አንጦንስ ከዚህ ሰው ጣ ብሏል አለ። አጋንንቱም አሎጣም አንተ ሽማግሌ ሲል ጮኸ። ከዚያም ጳውሎስ የበግለምዱን ወስዶ ሰውየውን ጀርባውን መታው፣ አባ እንጦንስ ውጣ ብሏል። አጋንንቱም በድጋሚ ተራገመ፣ ሰውየውም በኃይል ይንፈራገጥ ጀመር። ጳውሎስም ትወጣለ ካልወጣ ለክርስቶስ ነግሯአለሁ እርሱም ይጎዳሃል አለ። አጋንንቱም አልወጣም ሲል ጮኸ። ከዚያም አባ ጳውሎስ በቀትር ላይ ወደ አንድ ኮረብታ ወጣ፣ የግብፅ ፀሐይ ሙቀት እንደ እቶን በሚንቀለቀልበት ጊዜ በአንድ ድንጋይ ላይ ቆሞ ጸለየ። ኦ ኢየሱስ ክርስቶስ ሆይ ከዚህ ድንጋይ ላይ አልወርድም፣ ወይ እስክሞት ድረስ፣ ወይ ማንተ ይህን መንፈስ ከሰውየው አውጡ ተነጻ እስክታደርገው ድረስ አልበላም አልጠጣምም። እነዚህን ቃላት ሲናገር አጋንንቱ ባኃይል እየተንፈራገጠ ወይ ሥቃይ፣ በጳውሎስ የዋህነት እየተባረርኩ ነው አለ። እያስወጣኝ ነው። ወዴት ልሂድ? አጋንንቱም የዘንዶን መልክ ይዞ ወደ ቀይ ባህር ተንሸራቶ ገባ። አባ ጳውሎስ ከማረፉ በፊት በበረሃ ውስጥ ለብዙ ተጨማሪ ዓመታት ኖሯል። ብዙ ታምራቶችንም አድርጓል። ቅዱስ ዮሐንስ ዘሲና መለኮታዊው መሰላል በተሰኘው ሥራው ላይ ስለ አባ ጳውሎስ ሲጽፍ ሦስት ጊዜ የተባረከው የብሩክ የዋህነት ሕግና ሐምሳያ በማለት ይጠራዋል። ሁላችንም ቅዱስ ዮሐንስ እንደሚመክረው ወደ ጌታ መቅረብ የምንፈልግ ከሆነ ልክ እንደ አባ ጳውሎስ በየዋህነት ያለ ግብዝነት ያለ ሁለት ልብ ወይም ተንኮልን አድርገው። ጌታ ራሱ የዋህ እንደሆንና ወደ እርሱ የሚቀርቡ ነፍሳት ንጹሕና የዋሃ እንዲሆኑ እንደሚፈልግ ተናግሮናል። ቅዱስ ዮሐንስም በእርግጥም የዋህነት ከትሕትና ተለይቶ አይታይም ይላልና። የአባታችን የአባ ጳውሎስ ረዲት በረከት በሁላችንም ላይ ይደር። እንደ እነዚህ አይነት የአባቶች ታሪኮች እንዲደርሷችሁ ሶሊያና ሚዲያን ሰብስክራይብ ማድረጋችሁን አትርሱ። በየጊዜው የሚለቀቁ ታሪኮችም በፍጥነት እንዲደርሷችሁ የደውል ምልክቷን ይጫኑ። ሌሎችም ሰምተው ይባረኩበት ዘንድ ሼር ማድረጋችሁን አትርሱ። ወስባት ለእግዚአብሔር ወለ ወላዲቱ ድንግል ወለመስቀሉ ክቡር ይቆየን፣ አሜን።